ሊሰኛችሁ ብሉ ደግ እግዚአብሔር የእመቤታችን የተክስተ ቅዱሳመሬታላት ማረምጆች ቅዱሳን የጻድቃን፣ የሰማዕታት ወዳጆች የተከበሩ አባታችን መላከ ገነት ቀሲስ ወንደሰን የዚህ ደብር አስተዳዳሪ አባታችን ሊቀ ጠበብት ደሳለኝ መምህር ቀሲስ መንበር ቀሲስ ገብሬ ወንድሞች ዲያቆናት በዚህ ቅዱስ ስፍራ ላይ የተሰበሰባችሁ ወንዶችም፣ ሴቶችም፣ ሕፃናትም እንደምን አደራችሁ? እንደምን አደራችሁ? የቸርነት ባለቤት የምሕረት ጌታ የሆነ አምላካችን ቅዱስ እግዚአብሔር በምሕረቱና በቸርነቱ ጠብቆንና ቆይቶን ከዚህ ሰዓት ያደረሰን የአባቶቻችን አምላክ የእኛም አምላክ የሆነ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የቀደመ በደላችን ያልተመለከተብን ኃጢአተኞች ናቸው ሁ ያልተወል የቤታችን ዘመናት በሞላ እችን ቀን የባረከና የቀደሰ ቀድሶ በዚህ መልክ እንድንገናኝ የረዳን እርሱ ነውና አምላካችን ቅዱስ እግዚአብሔር ዳግም ክብርና ምስጋና ለእርሱ ይሁን። እንግዲህ ዛሬ ትልቅ የመምሪክ ሰዓችን በዓል አንዱ ነው። ስለ ታቦተ ጽዮን የምንናገርበት አያይዘንም ስለ መቤታችን የምንነጋገርበት ዕለት ነው። ዕለቱን አስመልክተን እንደ አምላካችን ፈቃድ እንማማራለን። የሚያስተምርና የሚመክር አምላካችን ቅዱስ እግዚአብሔር ነው። ለእኔ የምናገርበት አንደበት ለእናንተ ለሰማያኑ ደግሞ ሰሚ ጆሮንና አስተዋይ አስተዋይ ልቦናለሁ እግዚአብሔር ይስጠል። እንግዲህ ታቦተ ጽዮንን ዛሬም ኅዳር 21ን በተለያየ መልኩና ለተለያየ ምክንያት እናከብራለን። ከነዚህ ምክንያቶች መካከል ሁለቱ ታቦተ ጽዮንንና እመቤታችንን የሚይዝ ነው። እነሱ ይዘን እንማማራለን። ነገር ግን በሀገራችን ደግሞ ታቦተ ጽዮን የሚከበርበት የራሱ ኅዳር ጽዮን የሚከበርበት የራሱ መልዕክት አለው። እንግዲህ ቀዳማዊ ምኒልክ መጀመሪያ ታቦተ ጽዮንን ሰርቶ ወደ ቤተ መቅደሱ ያስገባው በእስራኤል አቆጣጠር በዚህ ወር ነው፣ ህዳር 21 ነው። ሁለተኛ ታቦተ ጽዮንም ወደ ሀገራችን የገባችው በዚሁ ቀን ነው። ሶስተኛው በአብርሃ ወአጽብሃ ዘመነ መንግስት አሁን ያለችው ታቦተ ጽዮን ተመርቃ የገባችው በዚህ ዕለት ነው። ይህንን ያለቃ አያሉ ታምሩ መጽሐፍ ላይ እናገኘዋለን። ነገር ግን ዋናው እሱ ሆኖ በህዳር 21 ታቦተ ጽዮንን የምናከብርበት ዋና ምክንያት ታቦተ ጽዮን ስለተማረከች ነው። ታቦተ ጽዮን ተማርካለች። ተማርካም በተማረከችበት ስፍራ ግን እራሷን ነፃ አውጥታለች። ግን ከተማረከ ከመማረክ በፊት ለምን ተማረከ የሚለው ስላለ እሱን ጠለቅ ብለን እናየዋለን ማለት ነው። እንግዲህ በአንደኛ ሳሙኤል ምዕራፍ አራት ከቁጥር አንድ ጀምረን ምዕራፍ አራትን ከቁጥር አንድ ጀምረን እስከ ምዕራፍ ስድስት ድረስ ላይ ይህን ታሪክ ጠቅለላ አድርገን እና እንመለከተዋለን። ታሪኩ እንደዚህ ነው እንግዲህ እስራኤላውያን እግዚአብሔር አብሯቸው በሚኖርበት ዘመን ከእግዚአብሔር ጋር ሲኖሩ እግዚአብሔር አብሯቸው ይሆናል። ከእግዚአብሔር በተለዩ ጊዜ፣ እግዚአብሔርን በረሱት ጊዜ እግዚአብሔር ይለያቸው ነበር። በዚህ በትንቢተ ሳሙኤል ቀዳማዊ ምዕራፍ አንድ ጀምረን ስንመለከት እስራኤላውያን ወይንም በዛ ዘመን የነበረው ሊቀ ካህኑ ኤሊ ነበር። አፍኒንና ፊንሐስ የሚባሉ ሁለት ልጆች ነበሩት። እነሱም በቤተ መቅደስ የሚያገለግሉና ከአባታቸው ጋር በእግዚአብሔር ቤተ መቅደስ የሚያገለግሉ ካህናት ነበሩ። ነገር ግን እነዚህ ሁለት አፍኒንና ፊንሐስ እግዚአብሔርን አሳዘኑት። በትንቢተ ሳሙኤል በምዕራፍ ሁለት ቁጥር አንድ ላይ ስንመለከት እነሱን እግዚአብሔር ምን ይላቸዋል? እግዚአብሔርን የማያውቁት ሰዎች ወይንም ምናምንቴዎች ናቸው ይላል መጽሐፍ ቅዱስ እራሱ። ይህን ያሉበት ምክንያት በእግዚአብሔር ቤተ መቅደስ ውስጥ ናቸው። እግዚአብሔርን ያገለግላሉ። ለእግዚአብሔር ቤተ መቅደስ ይታያሉ። ነገር ግን በቤተ መቅደስ ውስጥ ሆነው የእግዚአብሔር ያልሆኑ ሰዎች ነበሩ። በዚህ ዘመን እንደዚህ አይነት ብዙሃን መስቀሉን ይዘው ቤተ መቅደስ ውስጥ የሌሉ፣ ቀሚሱን ለብሰው ቤተ መቅደስ ውስጥ የሌሉ፣ ቆቡንም አድርገው ቤተ መቅደስ ውስጥ የሌሉ፣ ጳጳሳትም ድረስ ሄደው ቤተ መቅደስ ውስጥ የሌሉ ብዙሃን አለ። የአፍኒን እና የፊንሐስ ምሳሌዎች የሆኑ ማለት ነው። እነዚህ አፍኒንና ፊንሐስ የእግዚአብሔርን ቤተ መቅደስ በጠበጡት፣ ይላል አሳዘኑት። አንደኛ የመጣውን መስዋዕት ገና ሳይቀርም ይሻሙት ነበረ። ሁለተኛ ሰዓት ጠብቀው በመስዋዕቱ ላይ የሚቀርበውን ጧፍና መብራት አያበሩም ነበር። ሦስተኛውና ከባዱ ነገር፣ ከባዱ ኃጢአት በእግዚአብሔር ቤተ መቅደስ ለአገልግሎት የመጡት ሴቶች ጋር አብረው ይወድቁ ነበር ይላል። እግዚአብሔር አዘነ። ኤሊንም ነገረው። ኤሊም የልጆቹን ኃጢአት ያውቃል። ወደ ልጆቹ ተጠግቶ ሰው እግዚአብሔርን ሰውን ቢያሳዝን ሰው ይቅር ይለዋል፣ እግዚአብሔርን ሰው ቢያሳዝን ግን ማን ይቅረዋል? ብሏል አላቸው። ኤሊ ግን ከእግዚአብሔር ክብር ይልቅ ልጆቹን አከበረ፣ ከእግዚአብሔር ክብር ይልቅ እግዚአብሔርን አሳዘነው። እግዚአብሔርም ለኤሊ ነገረው ይላል አንተና ልጆችህ ቤቴን አሳድፋችኋልና ልጆችም አንተም ትወድቃላችሁ፣ አንተም ትሞታለህ። በልጆችም ታበዘ ጽዮንም ትማረካለች አለ። ነገር ግን በዚህ መካከል እግዚአብሔር ቤተ መቅደሱን አዎ ሲጠብቅ፣ እግዚአብሔር ቤተ መቅደሱን እራሱ የሚጠብቅ አምላክ መሆኑ በዚህ ታሪክ ላይ እንመለከታለን። አሁን የዛሬ ስንት ዓመት ይሄ ቤተ ክርስቲያን ቀሲስ ወንደሰን ሲመሰርቱት ዲያቆን አናኒና እሳቸው ብቻ ነበር የሚቀድሱ እኔ የመጣሁ አገለግል ነበር። እና ዳቆና ናኒ እሱም ገና በደምብ ቅዳሴ አይችልም ነበር። ልዩ ቅድስት ነበር። ቅድም ግን ወንጌል ሲነበብ አይታቸዋል የሁሉ ዳቆ ነው። ስለዚህ እግዚአብሔር ምን አለው ማለት ነው። እግዚአብሔር ዘመንና ጊዜ ነው እንጂ ቤተ መቅደሱን እራሱ ነው የሚጠብቀው። አንዲት ቅድስት የእግዚአብሔር ሰው የሆነች ልጅ ግን የሌላት በብሉይ ኪዳን ዘመን ልጅ ባለመውለድ በምክንያት በኃጢአት ምክንያት ነው ተብሎ የሚታሰብ በእግዚአብሔር ቤት የምታደቅስ የምታዝን አንዲት ሀና የምትባል ሴት ነበረች። እችም ሴት በእግዚአብሔር ቤተ መቅደስ ውስጥ ሆና በእግዚአብሔር ቤተ መቅደስ ላይ ተንበርክካ ታለቅስ ነበረ፣ ትዘምር ነበረ። ልቧን ሰብራም እግዚአብሔርን ታመሰግነው ነበር። በምስጋና ውስጥም እግዚአብሔርን ትለምነው ነበር። አቤቱ ቅዱስ እግዚአብሔር ወይ፣ ለምን ከሰው በታች አደረግከኝ? ለምንስ መሀል አደረግከኝ? እያለች ትጮህ ነበረ። ነገር ግን የሰው ልጅ አንዳንድ ጊዜ በሀሳባችን እያሰበን ስንሄድ አንደበታችን ይናገራል። ሳናቅሙ ነው አረ በሀሳብ እየሄደ እንደሚናገር ሰው ገጥሟቸው ያች ሴትም በእግዚአብሔር ቤተ መቅደስ ቁጭ ብላ፣ ኤሊ ከካህናቱ ቆሞ እሷ ታነበንም ነበር። ስታነበንም ከአንደበቷ ወጣ። ከዚህ በኋላ ጠዋት ነበርና ኤሊ ምን አላት? አንቺ ሴት የወይን ጠጥተሽ የወይን ጠጥተሽ መተሽ እንደልማለሽ ለምን ታነበንም ያለሽ አላት። ኤሊ ምን ተሸክሟል ልጆቹን ማስወገድ አልቻለም። በኃጢአት የሚታ- የሚደብቅ ኃጢአት ምንም አይደለም፣ እንደብቋለን እግዚአብሔር ያል ብለን በእግዚአብሔር የተገለጠ በሰው ፊትም የተገለጠ ልጆቹን ኃጢአት የተሸከመው ኤሪ እችን ሴት ግን የወይን ጠጅ ጠጥተች ታለበንም ያለሽ አላት። ሴቲቱ ምን የማለበንም አይደለሁም፣ በጠዋት ማንም ሰው ወይንን አይጠጣም፣ ጠጅም አይጠጣም፣ አይሰቅርንም እኔ እግዚአብሔር ልመናይን እንዲሰማ አጣቴን ይቅር እንዲለኝ የጸጋውን ማኅፀኔን እንዲከፍት የምጮ ሴት ነኝ አለችው። ኤሊም እግዚአብሔር ጸሎትሽን ይስማ ብሎ ወደ ቤቱ አሰናበታት። በዛ ሰዓት ማተጸነሰ ማተጸነሰ ማ ሳሙኤልን ጸነሰች ይላል። በስለቷ መሰረት ጸጉሩ ላይ ምላጭ ሳላስነካ ለእግዚአብሔር ቤተ መቅደስ ሰጣለሁ ብላ ሳሙኤልን ለእግዚአብሔር ቤተ መቅደስ ሰጠችው ኤሊ አፍኒንና ፊናስ በዛ ዘመን በሚበድሉበት ዘመን ሳሙኤልም ሕፃን ሆኖ በቤተ መቅደስ ውስጥ ያገለግል ነበር። እናቱም በዓመት በዓመት እየመጣች ልብስን ታሰፋለት ነበር። በሱም ልብስ ይጸልይ፣ እግዚአብሔርንም ያገለግል ነበር። አንድ ቀን ተኝቶ ሳለ ሳሙኤልን እግዚአብሔር ሳሙኤል ሳሙኤል ብሎ ጠራው ይላል። ከዛ በኋላ ወደ ኤል ሄዶ አባቴ ጠራኝ አለው። አልጠራሁም፣ ዝም ብለህ ተኛ ነው ለሁለተኛም ጊዜ ጠራው። አባቴ ጠራህኛ ነው አሁንም አልጠራሁም ማለት ለሶስተኛ ከጠራህ ግን አለው እኔ እንዳልረግምህ የእግዚአብሔር ነውና የሚነግርህን ነገር በሞላ ንገረኝ አለው ይላል። ከዚህም በኋላ ሳሙኤል ሶስተኛ ስጠራ አቤት አለ ይላል። እግዚአብሔርም ትንቢቱን በሞላ ነገረው። የእግዚአብሔር ቤተ መቅደስ ነግሷል። አፍኒና ፊናስ ይሞታሉ፣ ኤልም ይሞታል ታቦተ ጽዮንም ትማረካለች፣ አንተም በልግስና ላይ ትቀመጣለህ አለው ይህንንም ለኤሊ ነገረው። ከዚህ በኋላ እስራኤላውያን ከፍልስጤማውያን ጋር ጦርነት ገጠሙ ይላል። እንግዲህ እስራኤላውያን እግዚአብሔር ብዙ ዘመን አብሯቸው ስላለ በምንም ጦርነት ተሸንፈው አሉ። በዚህ ጦርነት ግን አራት ሺህ ሰው አለቀባቸው። ከዚህ በኋላ ወደ ከተማቸው ወደ ሀገራቸው ተመለሱ ይላል። ከዚህ በኋላ የሀገር ሽማግሌዎች ሁሉ ተሰበሰቡና አንድ ነገር አሉ ይላል። እንግዲህ አራት ሺህ ሰው ጦር ሞቶብናል። የዮርዳኖስን ባህር ተሸክመን የተሻገርናትን ለሙሴ በታላቅ ክብር የሰጠችውን ይቺ የእግዚአብሔር ታቦት በላይ ላይ ያለችው የእግዚአብሔር ታቦት ያለባትን ጽዮንን ይዘን መዝመት አለብን አሉ ይላል። ከዚህም በኋላ ወደ ኤሊ መጡ። ኤሊንም አናገሩት። ከዛ በኋላ ታቦተ ጽዮንን ይዘን እንዘም ታለን ታቦተ ጽዮንንም ይዘው መንገድ ጀመሩ። ታቦተ ጽዮንን መንገድ ሲጀምሩ የህዝቡ ዕልልታ ቀለጠ ይላል። ያን የሰናውን ግንብ ያፈረሰ እልልታ፣ ያ ጩኸት፣ ህዝቡ ያንን ጩኸት ጮኸ ይላል። በእልልታና በደስታ የማሸነፍ ድምፅ፣ የማሸነፍ ጩኸት ህዝቡ ጮኸ። በዚህ ጊዜ ክርስቲማውያን ስለ ታቦተ ጽዮን ኃይል ያቃሉና ተንቀጠቀጡ ይላል አዘኑ። ይሄንን ጦር ማሸነፍ አንችልም ብለው ልባቸው ታወቀ ይላል። ታቦተ ጽዮንንም ይዘው ሄዱ ይላል። ታቦተ ጽዮንንም ይዘው ከሄዱ በኋላ ታቦተ ጽዮንን ሲገቡ ሰላሳ ሺህ ጦር አለቀባቸው በዛ ጦርነት። አዎ የእግዚአብሔርን ቤት መንቀስ ያረከሱት የማይገባ ስራ የሰሩት ኃጢአት ወደ ያደረጉት የማይገባውን ነውን በቤተመቅደሱ ላይ የሰሩት የእግዚአብሔርን ቤተ መቅደስን የደፈሩት እነሱ አፍኒንና ፊንሀስም በዛ ጦርነት ሞቱ ይነ የእግዚአብሔርን ቤተ መቅደስ ደፍሮ የእግዚአብሔርን ቤተ ቤተመቅደስ አርክሶ የእግዚአብሔር ቤተ ቤተመቅደስ ላይ ተሳልቆ የቆመ የ ብዙ ሰዎች ነበሩ። ቤተ ክርስቲያን ቸ ብዙ ሰዎች መተዋል እንትና የተባሉ የሚታወቁ ነገር ግን ከእግዚአብሔር ክብር የራሳቸውን ክብር ሲያስቀድሙ በመጡበት መንገድ ሄዳሉ። ለብዙ ታሪክ ማለት አፍኒን እና ፊናስም ያንም በደል በደሉ በበደላቸው ምክንያት፣ በእነሱ ኃጢአት ምክንያት፣ በእነሱ በደል ምክንያት ታቦተ ጽዮን ተማረከች። አሁን በምን ኃጢአት በደል የሚደርስብን ሀገራችን ይሄ ሁሉ በደል ይኸው ሁሉ ኃጢአት፣ አሁን ምን ቀረን? አሁን ከብታቦተ ጽዮን ሌላ ምን ቀረን? ካህናቶቻችን ታረም፣ ዲያቆናቶቻችን ታረም፣ ምዕመናኖቻችን ታረም። እርጉዝ የሆነች ሴት እርጉዙነቷ ተቀድዶ ልጇ ወጥቶ ተገደለ። ያንን ድል ያገኙት ታቦተ ጽዮንንም ያማረኩት በአፍሪንና በፊንሃስ አባትየው በቤተ መቅደስ ባለማባረሩ ነው። አሁን በማጥፋት ይሆን በካህናቶቹ ጥፋት፣ በሚበላኖቹ ጥፋት ምክንያቱ ውስ 360 ጸሎት የሚደርስባት ኪዳን የምናደርስባት ሰዓታቱ የሚደርስባት መሐሌቱ የሚደርስባት ቅዳሴ የሚቀደስባት ስጋውን እግዚአብሔር የሚከብርባት ሀገር አባቶቻችን ነው ማስተዋል ያለባቸው። ይህንን አባቶቻችን ነው ጆሯቸውን መክፈት ያለባቸው፣ ልቦናቸውን መስበር ያለባቸው። አዎ በማን ሀገራትና በማን መደል ነው? አዎ በአፍኒንና በካ ፊናስ፣ በካህናቶቹ ይህ ነገር ሁሉ መጣ። አሁንም እንደዚህ አይነት ካህናት ካሉ ራሳቸውን መመርመር አለባቸው። ደፍረው የገቡ ካሉ ደፍሮ መውጣት አለባቸው። አገሪቷም ሁሉም ነገር እንዲረጋጋ ማለት ነው። ከዚህ በኋላ ታቦተ ጽዮንም ተባረከች። ታቦተ ጽዮን ከተባረከች በኋላ አንድ ሰው ከዛ ሁሉ ሰራዊት አንዱ አምልጦ ወደ ኢየሩሳሌም ወደ እስራኤል ወደ ኢየሩሳሌም መጣ ይላል። ከዚህም በኋላ ኤሊ በቤተ መቅደሱ በር ላይ ቁጭ ብሎ ነበረ ይላል። ይጠባበቅ ነበር ታቦተ ጽዮንን ምን ሆነች? አዎ ልጆችስ ምን ሆኖ የሚለው ከዚህ በኋላ ልጁ ነገረው ይላል። ጦርነቱ ከባድ ነበር፣ ብዙ ሸይ ሰውስ ማልቆብናል። ልጆችህም አፍኒንና ፊንሃስ እነሱም አው በጦርነቱ ሞተዋል፣ ላለው ከዛ በኋላስ ኤሊ የማርናትን መሥዋዕት የማቀርብባት ከአባቶች የተረከብኳት የሁሉ ዘመን ያገለገልኳት ታቦተ ጽዮን ሳ ታቦተ ጽዮንም ተማርካለች አሉ። በዚህም ጊዜ ኤሊ ከወንበሩ ላይ ወደቀ ይላል። የራሱ አጥንት ወቅቶ ገደለው፣ ወደ መሬትም ወደቀ ሞት ይላል። አያችሁ። ስለዚህ መጀመሪያ እግዚአብሔር የነገረው ለኤሊ አሁ ሆነን ድቃጣ ይመጣ ለጻድቃን ይተርፋል ማለት እንደዚህ ጻድቅዓ መናገር ካልቻለ ይደርፈዋል። ጻድቃሩ ከተናገረ ግን ያድነዋል፣ ህዝብንም ያድናል። ሸሽጎ ከተቀመጠ ግን ኃጢአተኛን፣ ሸሽጎ በደለኛ ሸሽጎ በእግዚአብሔር ቤተ መቅደስ ውስጥ ከደበቀ ዋጋው ይሄኛው ነው። በዚህን ጊዜ ኤሊ ሞተ ይላል። በዛን ዘመን የሚገርመው ነገር የፊንሃስ ሚስት እርጉዝ ነበረች፣ ነፍሰ ጡርም ነበረች ይላል። ወንድ ልጅም ተገላገለች ስሙንም ኤካቦድ ብላ ጠራችው ይላል። ስሙንም ኤካቦድ ጥራ ጠራችው ትርጎ ትርጓሜው ታቦተ ጽዮን ተማርከለችና ክብር ከእስራኤል ወጣ ስትል ኤካቦድ ብላ ልጁን ሰየመችው ይላል። ከዚህ በኋላ ታቦተ ጽዮን ተማረከች። በዓሉ ዋና የሚከበርበት አሁን ነው። ከዚህም በኋላ ታቦተ ጽዮንን የወስዷትና በዳጎን ጣዖት አምላኪዎች ናቸው። እግዚአብሔርን የማያውቅ ሕዝብ ነውና በዳጎን በነሱ ቤተ መቅደሱ ውስጥ ከዳጎን በታች ያስቀምጧታል። ግማሾቹ አባቶቻችን ከዳጎንም ጎን የሚሉ አሉ። ከዚህም በኋላ አስቀምጠዋት ታቦተ ጽዮንን ሄዱ። በድጋታው ሲመጡ ዳጎን ከስር ቁጭ ብሎ፣ ታቦተ ጽዮን ከላይ ሆና ዳጎን ለታቦተ ጽዮን እየሰገደ አገኙት። የእግዚአብሔር ክብር እንደዚህ ነው። እግዚአብሔር ራሱን ማክበር ያቅበታል። እግዚአብሔር የራሱን ስልጣን ይጠብቃል። እግዚአብሔር ጠባቂ ካጣ ራሱ መጠበቅ ይጀምራል። እግዚአብሔር ቤተ መቅደሱን ጠባቂ ካጣ ራሱ ማስራት ይጀምራል። ነገር ግን ለአፍኒና ፊናስ የሰጠው የንስሐን ጸሎት ከሰማን ዛሬም እኛ እንላለን። ታቦተ ጽዮን ከላይ ዳጎን ከስር ሆኖ ተገኘ። አሁንም በሁለተኛው ቀን ይሄ ነገር እንደምን ነው ብለው ዳጎንም ከላይ ታቦተ ጽዮንን ከስራ አደረጓት። ታቦተ ጽዮን አሁን በነጋታው ሲመጡ ታቦተ ጽዮን ከላይ ዳጎን ተሰባብሮ ደግሞ እጁና አጎ ወደዛ ሆኖ ደረቱ ተበታትሮ አገኙት ይላል። ከዛ በኋላ በዛ በፍልስጤማውያን መንደር መከራና ጭንቀት በዛ ይላል። ሰው በተነፈር መመታት፣ በእባጭ መመታት ጀመረ። ታቦተ ጽዮንን ሊሸከሟት አልቻሉም። ታቦተ ጽዮን ላይ ያለውን ሀይል መሸከም አልቻሉም። ስለዚህ ዛሬ ትልቅ የምናከብረው በዓል ታቦተ ጽዮን ታቦተ ጽዮን እራሷን ያወጣችበት እግዚአብሔር ኃይሉን የገለጠበት እግዚአብሔር ቸርነቱን ያሳየበት እግዚአብሔር ለእርሱ የማይሆኑትን ሰዎች የጠረገበትን ቀን የምናከብርበት ቀን ነው። እግዚአብሔር ምስሉ ሁለተኛው የምናከብረው ደግሞ ታቦተ ጽዮንን በዚህ በኩል አክብረናል። ሁለተኛው ደግሞ ጽዮን ማን ነች? ጽዮንም እመቤታችን ነች። ቅዱስ ዳዊት በመዝሙር ሰላሳ አራት ቁጥር 14 ላይ ስማሪያ እግዚአብሔር ለጽዮን ወአብደራ ከመትሁን ነው ማኅደሩ ዛቲ ይህቲ ምዕራፍየ ለዓለም ብዳራት ደግሞ እመቤታችን እናገኛለን። ስማሐርያ እግዚአብሔር ለጽዮን እግዚአብሔር በመጀመሪያ ጽዮንን አያት ይላል እግዚአብሔር በመጀመሪያ ጽዮንን ተመለከታት፣ ማደሪያውም ትሆን ዘንድ መረጣት። እቺ ወደ ዓለም በመጣው ጊዜ ማረፊያ አይናት አለ ላል ጽዮን የተባለች እመቤታችን ቅድስት ድንግል ማርያም መጀመሪያ ዓለም ከመፈጠሩ በፊት የነበረች በእግዚአብሔር ልቦና ታስባ የምትሆር ዓለም እንደሚበድል ታውቆ ለዓለም ተዘጋጅታ የተቀመጠች። እርሷን በቤታችን ቅድስት ድንግል ማርያምን እግዚአብሔር አያት፣ እግዚአብሔር ተመለከታት። አዳም ወደቀ፣ አዳም በደለ፣ አዳም ከእግዚአብሔር ተለየ። አዳም ከእግዚአብሔር ሲለይ አዳም እግዚአብሔርን የመሰለ አምላክና ገነትን የመሰለ ቦታ ይዞ ትቶ ሲወጣ ዎ አንት ሕወጡ ተስፋ ሁሉ አዳም አባ ሕርያቆስ በቅዳሴ አዳም ገነት የመሰለን ቦታ እግዚአብሔር የመሰለን አምላክ አተቦወጣ ጊዜ አንቺን ተስፋ አድርጎ ወታ የተባለችን እመቤታችን ቅድስት ድንግል ማርያምን ቅዱስ ዳዊት እንዳየ ስማርያ እግዚአብሔር ለጽዮን ጽዮንን አያት እሷን ተመለከታት ማደሪያት ሆኝ ዘንድ መረጢያት አለን። እችማ በኋለኛው ዘመን ማረፊያ ይነቻለል እንግዲህ፣ ትልቁ በሕይወታችን ማረፊያ ማግኘት ካለ አይደል? የሰው ልጅ የሚያድርበት ኖሮ ጎዳና ላይ ወድቆ የሚረዳው አቶ ከተንከራተተ አንድ ያስጠጋው ወይንም ማረፊያ ያደረገለት ሰው ለዘላለም ምን አይለው? አይነሳውም። ምን አድርጎለታል? ያ ሰው ማረፊያው መርጡታል። እመቤታችን እግዚአብሔር ከዓለም ካሉት በሞላ መረጣት፣ ንጽሕተ ንጹሃን፣ ቅድስተ ቅዱሳን፣ ከቅዱሳን ሁሉ ቅድስት፣ ከንጹሃን ሁሉ የነጻች እመቤታችን ቅድስት ድንግል ማርያምን መረጣት ይላል። በኋለኛው ዘመን በመጣው ጊዜ በዓለም መጨረሻ ላይ በምመጣ ጊዜ በስጋ በምገለግ ጊዜ አዳምን ከመገሪሉ ከመከራው ከማልበት ጊዜ ማረፊያ እሷ ነቻለ ይላል። በእሷ ላይ እግዚአብሔር አረፈ። ስማርያ እግዚአብሔር ለጽዮን ወአደራ ከምትኩኖ ማህደረው ማደሪያው ትሆን ዘንድ መረጣት እችስ ለዘላለም ማረፊያ ይነቻለ። ስለዚህ እመቤታችን ቅዱስ ድንግል ማርያምን ማረፊያው አድርጎ ጽዮንን አዎ፣ ጽዮንን ክበቧት እንዳለ ቅዱስ ዳዊት ጽዮንን ከበን፣ ጽዮንን ይዘን፣ ጽዮንን ይዘን ተጉዘን፣ ጽዮንን ይዘን እስከ ዘላለም አብረን ሄደን በጽዮን መንግሥተ ሰማያት የምታስገባን ማደሪያችን የምትሆን መከለያችን የምትሆን መሸሸጊያችን የምትሆን ዘላለማዊ ህይወት ያገኘንበትን እርሱም ዓለምን የፈጠረ ዓለምን የሚመራ ዓለምን ያስተዳደረ ዓለምንም ቅድመ ዓለም የፈጠረ በኋላ የሚመራ በኋላ አሳልፎ የሚመጣ እርሱን የወለደችልን ቅድስተ ቅዱሳን ወላዲተ አምላክ ቅዱስ ዳዊት ማደሪያ ትሆን ዘንድ መርጦሻል ብሎ እመቤታችን ቅድስተ ቅዱሳን ወላዲተ አምላክ ማርያምንም የመረጠበትን የምናየበት ቀን ነው። ስለዚህ በዚህ ቀን እመቤታችን ጽዮን እመቤታችን ቅድስት ወላዲት አምላክንም ከእንደገና ደግሞ ጽዮን የተባለች ታቦቷን የተማረከችበት፣ ተማርካም ራሷን ነፃ ያወጣችበት በኃጢአትና በበደል የወደቁ የነበሩ ሰዎች ከእግዚአብሔር ቤተ መቅደስ ተጠርገው የእግዚአብሔር ቤተ መቅደስ ተላልፋም የተሰጠችበት፣ ጽዮን የተላልፋ የተሰጠችበት፣ ነገር ግን ደግሞ ራሷን ያሸነፈችበትን ቀንን የምናመሰግንበት ቀን ነው። እንግዲህ በዚህ ቀን እመቤታችን ቅድስት ድንግል ማርያምንም ታቦተ ጽዮንንም አብረን የምናከብርበት ዕለት ነውና